ሀያላኑ የሚዋደቁበት ሀያሉ ቦታ የበረዶ ጦርነት አርክቲክ፣ ሀያላኑ የሚዋደቁበት ቀዝቃዛው ባህር። በምድር ጫፍ ላይ አንድ ቦታ አለ፣ የሰው ልጅ እግር በብዙ መቶ ዓመታት ውስጥ ብቻ የደረሰበት። እዚያ የበረዶ ድምፅ ይኖራል፣ የነፋስ ጩኸት፣ የባህር ጩኸት። እናም በዚህ ቀዝቃዛ ባህር ስር ሀብት አለ፣ ኃይል አለ፣ ጦርነት አለ። የቦታ አርክቴክ ይባላል ይህ ቦታ የሀያላን ህልምና ብዠት ነው የሀያላን ጦርነት ነው እናም በዚህ ቀዝቃዛ ባህር ላይ ሩሲያ ቆማለች አሜሪካ ትመጣለች ቻይናም ትገባለች ካናዳና ኖርዌይ ደግሞ እየተጠባበቁ ነው ዴንማርክ ትከራከራለች ሁሉም በአንድ ቦታ ላይ ይገናኛሉ በሰሜን ዋልታ ላይ ይህ ዘገባም የአርክቲክ ታሪክ ነው የአርክቲክ ሀብት ነው የአርክቲክ ጦርነት ነው። የአርክቲክም የወደፊት እጣፈንታ ነው። ይህ ዘገባ የሰው ልጅ ህልምና እዠት እንዲሁም ጦርነት ነው። በቀዝቃዛው ጦርነት ዘመን አርክቲክ የጦር ሜዳ ነበርም። አሜሪካና ሶቪየት ዩኒየን በበረዶ ስር ይዋኙ ነበር። ኒውክለር ሰርጓጅ መርከቦች በበረዶ ስር ይንቀሳቀሱ ነበር። አሜሪካዊው የመጀመሪያው ሰርጓጅ መርከብ ዩኤስኤስ ናውቲለስ በ1958 ዓመት የሰሜን ዋልታን በበረዶ ስር አለፈም። የክስተት ዓለምን ያንቀጠቀጠ ነበረ። ሶቤት የመጀመሪያው ሰርጓጅ መርገብ ኬ ስሪ ሌኒስኪ ኮምሶሞል 1962 ዓመት ተከተለው። የክስተት ዓለምን አረዷል። ሁለቱም አገሮች የአርክቲክን ባህር ዳርቻ ተቆጣጠሩ። የሬዲዮ ጣቢያዎችን ገነቡም። የሚሳኤል መሠረቶችን አቆሙ። የኒኩለር ሙከራዎች ተካሄዱም። በኖቫያ ዚሚሊያ ደሴት ላይ ሶቪየት ዩኒየን የዓለምን ትልቁን ኒውክለር ቦምብ በ1961 ዓመት አፈነዳች። ይህ ቦምብ ቻር ቦምብ ተብሎ ተጠራም። እሱ የ150 ሜጋቶን ኃይል ነበረው። የቦምብ የሂሮሽማ ቦምብ ከሶስት ሺ እጥፍ የበለጠ ኃይል ያስገነዳው ነበረም። ነገር ግን በ1991 ዓ ም ሶቪየት ዩኒየን ወደቀም። የአርክቲክ የጦር መሰረቶች ፈራረሱ፣ የኒውክለር ሰርጓዥ መርከቦች ተበላሹ። አርክቲክ ዝም አለ ጭዋለ ነገር ግን ለጊዜው ነበረም። አርክቲክ በረዶ እየቀለጠ ነው። አሁን ላይ ይህ በረዶ በየአመቱ ይቀንሳል። በየበጋው ይቀልጣል። እናም በበረዶ ስር ሀብት አለ። ይህ ሀብት የዓለምን የኢነርጂ ፍላጎት ሊሸፍን ይችላል። ይህ ሀብት የዓለምን የትራንስፖርት ፍላጎት ሊቀይር ይችላል። በአርክቲክ ውስጥ 30 ፐርሰንት የዓለም ያልተገኘ ጋዝ ተሸሽጓል። 13 ፐርሰንት የዓለም ያልተገኘ ደግሞ ዘይት አለ። ወርቅ አለ። አልማዝ አለ። ኒኬል አለ። ዩራኒየም አለ። እናም በበረዶ ላይ አዲስ የባህር መንገድም አለ። ይህ መንገድ የሰሜን ባህር መንገድ ተብሎ ይጠራል። ከአውሮፓ ወደ ሲያ የሚሄደው መንገድ ከስዊዝ ቦይ 40 ያጠረ ነው። ከፓናማ ቦይ ደግሞ 30 ያጠረም ሩሲያ በአርክቲክ 50 የባህር ዳርቻን ትቆጣጠራለች። በ207 ዓ.ም ሩሲያ ባንዲራዋን በሰሜን ዋልታ ላይ ተክላለች። ይህ ተግባር ዓለምን በእጅጉ ያንቀጠቀጠ ክስተት ነበረም አሜሪካ ተቃውማለች ካናዳ፣ ዴንማርክ፣ ሌሎችም ሀገራት ቢቃወሙ ሩሲያ ግን ቀጠለች። ሩሲያ በአርክቲክ ውስጥ ታላቅና ሀያል ነች። ፑቲን ብዙ ጊዜ ይህ ነገር ተናግሮታል። አርክቲክ የሩሲያ ብቻ ነው ይላል። እኛን ጠብቀዋለን ይላል ቭላድሚር ቭላድሚሮ ፑቲን። ሩሲያ በአርክቲክ ውስጥ ሀምሳ ሰባሪ መርከቦች አሏት። አሜሪካ ያላት ግን ሁለት ብቻ ነው። ሩሲያ በአርክቲክ ውስጥ አርባ የጦር መሰረቶች አሏት። አሜሪካ ያላት ግን ጥቂት ብቻ ነው። ሩሲያ በአርክቲክ ውስጥ የዘይት ቁፋሮ ጀምራለች። የጋዝም እንደዛው። የሰሜን ባህር መንገድንም ትቆጣጠራለች። በ2024 ዓ ም በዚህ መንገድ 36 ሚሊዮን ቶን ዕቃ የሚሸከም አደርጋ አጓጉዘዋለች። በ2030 ዓ ም ደግሞ የ150 ሚሊዮን ቶን ይደርሳል ተብሎ እየተጠበቀ ነው። አሜሪካ በአርክቲክ ውስጥ ትኩረት የምትሰጥ ሀገር ናት። በ2022 ዓ ም አሜሪካ የአርክቲክ ስትራቴጂ አወጣች። በዚህ ስትራቴጂ ውስጥ አሜሪካ በአርክቲክ ውስጥ የበለጠ መሰረቶችን መገንባት እንደምትፈልግ ተናግራለች። የበረዶ ሰባሪ መርከቦችን መገንባት እንደምትፈልግም አውስታለች። አሜሪካ በአርክቲክ ውስጥ ከሩሲያ ጋር መቀራረብ እንደምትፈልግም ትናገራለች። ቻይና በአርክቲክ ውስጥ ትልቅ ተጫዋች ነች። ቻይና ራሷን የአርክቲክ ጎረቤት ብላ ትጠራለች። ቻይናም በአርክቲክ ውስጥ የበረዶ ሰባሪ መርከቦች አሏት። ቻይና በአርክቲክ ውስጥ የምርምር ጣቢያዎችም አሏት። በአርክቲክ ውስጥ የዘይትና የጋዝ ፕሮጀክቶች ውስጥ ኢንቨስት አደርጋለች። ቻይናም ካናዳ በአርክቲክ ውስጥ ትልቅ የባህር ዳርቻ አላት። ካናዳ የሰሜን ዋልታን እንደ ግዛቷ የምትቆጥር ናት። ኖርዌይ በአርክቲክ ውስጥ ትልቅ የዘይት እድገት አላት። ዴንማርክ በአርክቲክ ውስጥ የግሪንላንድ ደሴትን ትቆጣጠራለች። በአርክቲክ ውስጥ የአካባቢ ችግሮች አሉም። የበረዶ መቅለጥ የባህር ውሃ ደረጃን ያሳድጋል። የበረዶ መቅለጥ የአየር ሁኔታውን ይቀያይረዋል። ይህ የበረዶ መቅለጥ የእንስሳት ሕይወትን ይጎዳል። የዘይት ቁፋሮ የአካባቢ ብክለትን ያስከትላል። የጋዝ ቁፋሮ አካባቢን ወዳልነበረ የአየር ንብረት ለውጥ ኢትዮጵያሽ ከነጠራል በአርክቲክ ውስጥ የጦርነት አደጋ አለም። ሩሲያ በአርክቲክ ውስጥ የጦር መሰረቶችን ገንብታለች። አሜሪካ በአርክቲክ ውስጥ የጦር መሰረቶችን መገንባት ትፈልጋለች። ቻይና በአርክቲክ ውስጥ የጦር መሰረቶች እንዲኖሯት ጽኑ ፍላጎት አላት። እናም በዚህ ቀዝቃዛ ባህር ላይ አዲስ ጦርነት ሊጀምር ነው የሚል ጭምጭምታ እየተሰማ ነው። ይህ የአርክቲክ ታሪክ ነው፣ የአርክቲክ ህልም፣ የአርክቲክ ጦርነት ነው። ይህ የአርክቲክ የወደፊት የሰው ልጅ ጣፈንታም ነው። በዚህ ቀዝቃዛ ባህር ላይ ምን ይፈጠራል? ቀዝቃዛው አርክቲክ ብዙ ሚስጥሮችንና እንቆቅልሾችን የያዘ ቦታ ነው። የቅዱስ ገብርኤል ታቦትና የአርክቲክ መዋደቂያ ከሂትለር ጀምሮ ሀያላኖች የሚዋደቁበት ይህ ቦታ ቅዱስ ነው ይሉታል። በኢትዮጵያ ጥንታዊ ከተማ አክሱም በጽዮን ቅድስት ቤተ ክርስቲያን ውስጥ አንድ ታቦት ተሰርቆ ነበረም። የታቦትም የቅዱስ ገብርኤል ታቦት ነው። ነገር ግን የመሰላቸው የአክሱም ጽዮን ማርያም ታቦት ነበረም። ይህንንም ወደ መካ ወሰዱት። እንደ መልአኩ ቅዱስ ገብርኤል ስምም ይህ ታቦት እጅግ በጣም ሀያል ነበረም። የታቦት እንደ ቅዱስ በዛ ቦታ ላይ ይጠራል እንደ ሀያል ቦታ ቦታውም የሚቆጠረው ከዚህ የታቦት መሄድ በኋላ ነው። እንደ ሰማይ ኃይል መኖሪያም ይቆጠራል ቦታው። ይህ ታቦት በዚህ ዙሪያ የእግዚአብሔር ጥበቃ እንዳለው ይነገራል። የቅዱስ ገብርኤል ታቦት የሰላም ምልክት ነው። ነገር ግን የታቦት ከምድር ጫፍ ጋር ዓለምንም እንደሚያገናኝ ይነገራል። ከሰሜን ዋልታ ጋር ከአርክቲክ ጋር። አርክቲክ የቅዱስ ገብርኤል ታቦትና ሀያል ቦታ እንደሆነ በርካቶች ያውቃሉም። በቀዝቃዛው ባህር ላይ የሰማይ ጥሪ ይነሳል። የቅዱስ ገብርኤል ታቦት በ1930ዎቹ ዓመታት ሂትለር የናዚ ጀርመንን ይመራ ነበርም። ሂትለር የቅዱስ ገብርኤልን ታቦት ይፈልገው ነበር። የአርክቲክን ቅዱስ ኃይል በጽኑ ይፈልግ ነበርም። ሂትለር የአርክቲክን ሚስጥር ይመረምራል። የታቦቱን ኃይል ይፈልግ ነበር። ሂትለር ወደ አርክቲክ የምርምር ቡድኖቹ ላከም። የናዚ መርከቦች ወደ ቀዝቃዛው ባህር ተጓዞ። የናዚ ሳይንቲስቶች የቅዱስ ገብርኤልን ታቦት ሚስጥር ይፈልጉ ነበር። ነገር ግን አርክቲክ ሂትለርን የተቀበለው አይመስልም። የቅዱሱ ኃይልም አልተገኘለትም። የናዚ መርከቦች በበረዶ ተያዙ። የናዚ ሳይንቲስቶች በቀዝቃዛው ባህር ውስጥ ጣፎ እናም፣ ሂትለር የመጀመሪያ መውደቂያውን ተመለከተም። ይህ ቦታ ለሂትለር ውድቀትን አመጣለት። የቅዱስ ገብርኤል ታቦት ይህን አካባቢ ይጠብቅ ነበር ይላሉ ታሪክ ጸሐፊዎች። ይህም አርክቲክ ከሰማይ የሚጠበቅ ቦታ ነው ይላሉ። በቀዝቃዛው ጦርነት ዘመን ሶቪየት ዩኒየን ወደ አሜሪካ እና ወደ አርክቲክ መጡ ቅዱስ ገብርኤል ታቦት ሀያል ስለሆነ ይህንን የሚፈልጉ ነበረ የአርክቲክን ምስጢር በዛው ያስሱ ሶቪየት ዩኒየን ኒውክለር ሰርጓጅ መርከቦችን ላከች የራዳር ጣቢያዎችን ገነባች የሚሳኤል መሰረቶችንም ነገር ግን አርክቲክ ሶቪየትን የተቀበደች አትመስልም ነበርም የኒውክለር ሰርጓጅ መርከቦች ተበላሹ የጦር መሰረቶች ተናዱ 1991 ዓመት ሶቪየት ዩኒየን ተንኮታኮተም የሁለተኛው መውደቅ ነው። ከሂትለር በመቀጠል አሜሪካ ቀጠለች። ወደ አርክቲክ መጣች። የዩኤስ ናውቲለስ ሰርጓጅ መርከብ ወደ ሰሜን ዋልታ ላከች። የሬዲዮ ጣቢያዎችን ገነባች። ነገር ግን አሁንም አርክቲክ አሜሪካን የተቀበለው አይመስልም። የበረዶ ሰባሪ መርከቦቿ ጥቂት ነበሩ፣ የጦር መሠረቶቿም ውድ ናቸው። እናም አሜሪካ በአርክቲክ ውስጥ ደካማ ሆና ታየች። ይህ ሶስተኛው የሀያላኑ መውደቅ ነበርም የቅዱስ ገብርኤል ታቦት ጥበቃ በዚህ በአርክቲክ ሰማይ ስር ነበረም አሁን ሩሲያ ደግሞ ወደ አርክቲክ መጥታለች ፑቲን የቅዱስ ገብርኤል ታቦትን በጽኑ ይፈልጋል የአርክቲክንም ሚስጥር መበርበር ሩሲያ ሀምሳ የበረዶ ሰባሪ መርከቦች አሏት። አርባ የጦር መሰረቶችም እንደዛው። የዘይት ቁፋሮም ጀምራለች፣ የጋዝን ቁፋሮ ጨምራም። ነገር ግን ሩሲያ አሁን ላይ ትንሽ አርክቲክ የተለሳለሰላት ይመስላል። የበረዶ መቅለጥ ፕሮጀክቶችን ግን በየጊዜው ሲያበላሽባት ይታያል። አካባቢ ብክለቱ ጨምሯል። የኢኮኖሚ ችግሮች አሉ። ሩሲያም ቀስ በቀስ እንደምትወድቅ ይጠበቃል ይላሉ ጸሐፊዎቹ። ቻይናም ወደ አርክቲክ መታለች። ቻይና ራሷን የአርክቲክ ጎረቤት ብላ ትጠራለች። የበረዶ ሰባሪ መርከቦችም አሏት፣ የምርምር ጣቢያዎችም እንደዛው። የዘይትና የጋዝ ፕሮጀክቶች ውስጥ በሰፊው ኢንቨስት አድርጋለች። ነገር ግን አርክቲክ ቻይናንም የተቀበለች አይመስልም። የባህር መንገድ ችግሮች ሁልጊዜ ይነሳሉ፣ አካባቢዎች ተቃውሟቸውን ይጨምራሉ። ቻይናን ቀስ በቀስ እንደምትወድቅ ይነገራል። ካናዳ፣ ኖርዌይ፣ ዴንማርክ ሁሉም ወደ አርክቲክ ይመጣሉ። የቅዱስ ገብርኤልን ታቦትም ይፈልጋሉ ኃይሉንም ይማጸናሉም። ነገር ግን አርክቲክ የተቀበላቸው አይመስልም። አሁንም ሀያላኑ ጦርነት በቀዝቃዛው በረዶ ላይ ለመጀመር ያለሙ ይመስላል። የበረዶ መቅለጥ ግዛታቸውን ይጎዳል። የኢኮኖሚ ችግሮች ይነሳሉ። ሁሉም ቀስ በቀስ ይወድቃሉ። ከሂትለር ጀምሮ ሀያላኖች ወደ አርክቴክ መጥተዋል። የቅዱስ ገብርኤልን ታቦትን ፈልገዋል። ነገር ግን አርክቴክ የሰማይ ቅዱስ ቦታ ነው። ቅዱስ ገብርኤል ታቦት ጥበቃ አለ። ሀያላኖች ይወድቃሉ። የሀያላን እዣት ይተናል። የጦርነት ህልምም ይወድቃል። የቅዱስ ገብርኤል ታቦት ይጣራል፣ ወደ ሰላም፣ ወደ ፍቅር፣ ወደ እውነት። የሰው ልጅ ይህን ጥሪ ይሰማሉ ወይ? የመውደቂያውን መንገድስ ይቀጥላል ወይ? የአንታርክቲካ እጣ ፈንታ በቅዱስ ገብርኤል ታቦት እጅ ውስጥ ነው። የሰላም ብርሃን ሊነሳ ይችላል።